ስለ አስተዋይነት ምን ታስቡ እንደሆነ አላውቅም። መጽሐፍ ቅዱስ የሚለውን አንዳንድ ነገሮችን ስለ ማስተዋል ብዬ አልፋለሁ። እሱን ብቻ አውርቼ እንጨርሳለን። ማጋ ነው ሚት ያለሆነ ያለ ሚት ላርጓግቻለ ዘማሪ ታረቀኝ ነው ዘማሪ ሰላም ብለን ዘማሪ ታረቀ፣ እግዚአብሔር ይመስገን። ምንም አለ አለ በአጭሩ ሀሳብን ግልጽ አርጌ ነግራችሁ መጽሐፉን ክፍሉን እናንተ ደግሞ በደንብ እንድታይ ማን ነው ትንቢተ አሞጽ ላይ ያለው ሀሳብ ነው። አስተዋይ የሚሆን ምን ይላል? ይላል እዛ ጋር ዝም ይላል። አሁን ይሄ ዘመን ላይ በጣም ለንግግር ባንቸኩል እኛስ ኦኬ ገብተንበት ያልገባችሁ ሰዓት ተረጋጉ። ልትናገሩ ልታወሩ ቁጥቡን በጥንቃቄ ተመላለሱ። በጣም ለንግግር ባንቾክል በዚህ ዘመን ላይ እንኳ አሁን እኔ ለስብከት መድረኮች እዚህ ጋ ነው የምንፋጠጠው። እንፋጣጣው ቸርጭ አካባቢላ አሁን ቢጠይቋቸው ቆዩ አገልግሉ እናንተ ያገልግሉ ጊዜ በቃ እናንተ ያገልግሉ። ላለሁ በእነሱ መጠቀም ነው ፈልገው እኔ መድረክ ባልወጣ ያሉስ ብዙ ብዬ ያለው የተናገርኩትን አክል ነው ፍርድ የሚጠብቅ ባልኖር በተናገርኩት ባልኖር ፍርዱ በሌላ ላይ ይሳል። ያ ራሱ ጭንቆ ነውብኛል። እየተደፋፈርን ነው እኛን እኛን አይደለም የእግዚአብሔርን መንፈስ ሰምተን ይሁን የምንመጣው ሰምተን ይሁን የምንናገረው ወይስ በኩረጃ በለቀማ አሁን ብዙ ሰባኪዎችን ካያችሁ በዚህ ዘመን ያሉ አገልጋዮች በብዛት ቃራሚዎች ናቸው ቃርሞ ያመጡትን ነው ተፍቶ መሄዱት ስለዚህ ነው እኛ ጋር መጥተው በለብ አይሰራም እነሱ ላይም ህይወት የለም ከዚህ አይነት ህይወት ይጠብቀን እግዚአብሔር ስለዚህ ይህንን ክፍል ካያችሁ በደንብ ይሁን ምናልባት ወደ አምስት ነጥቦችን ያሳያል። እንታላችሁ ከቁጥር ስንት ጀምራችሁ መሰላችሁ የሚታነቡ ከአስር ጀምራችሁ አንብቡ እናንተ እስከ አስራ አምስት ያለውን አሞጽ ላይ ምዕራፍ አምስትን ምን ላል በበሩ አደባባይ የሚገስጸውን ጣሉ፣ እውነትም የሚናገረውን ተጸየፉ። ድሃውንም ድባቸዋልና፣ የስንዴውንም ቀረጥ ከእርሱ ወስዳቸዋልና፣ ከተጠረባ ድንጋይ ከእርሱ ቤቶችን ሰርታቸዋል፣ ነገር ግን አትቀመጡባቸውም። ያማሩ የወይን ቦታዎች ተክላችኋል፣ ነገር ግን ከወይኑ ከወይን ጠጃቸው አትጠጡም። ጻድቁን የምታጨንቁ ጉቦንም የምትቀበሉ፣ በበሩም አደባባይ የችግረኛውን ፍርድ የምታጣምሙ እናንተ ሆይ በደላችሁ እንዴት እንደበዛ ኃጢአታችሁም እንዴት እንደጸና እኔ አውቃለሁና። ስለዚህም ስለዚህ ክፉ ዘመን ነውና፣ በዚህ ዘመን አስተዋይ የሚሆን ምን ይበል? ዝም ይበል ብላችሁ ጻፉት። ዝም ይበል ብላችሁ ጻፉት። ምን ይበል? ዝም ይበል ብላቱ ጻፎች ዝም ይበል እናንተን ውጭ አርጉና እዛው ስጥከታ ዝም ይበል በሉ። እናንተንም ጨምራት ዝም ይበሉ እስከምትለው ከምንል ዝም ይበል ማን ወንዱ ሴቱ ትልቁ ትንሹ የተማረ ያልተማረ አዋቂ ያላዋቂ ሁሉም ምን ይበል በዚህ ዘመን ላይ እግዚአብሔር የዚ ሚተን መንፈስ ያብዛልን። ዝም ያስፈልጋል። ስለዚህ አስተዋይነት ምንድን ነው እ አስተዋይነትን ምን ብላችሁ ነው የሚታስቡት? አስተዋይነት በጥበብ ውስጥ የሚገኝ ወርቃማው ነገር ነው። አስተዋይነት በጥበብ ውስጥ የሚገኝ እንቁ ነገር ነው። አስተዋይነት እየጎደለን ይመስለኛል። ያ ስለጎደለን ነው ጥበብ የጎደለ ትቡል ጥበብ የጎደለ ጥበብ ያሉትን

ምን አስተዋይነት በምን ውስጥ ይገኛል? በጥበብ ውስጥ ነው የሚገኘው? እግዚአብሔር ጥበብ ከጎደለ ማንነት፣ ጥበብ ከጎደለ ሰውነት፣ ጥበብ ከጎደለ ንግግር፣ ጥበብ ከጎደለ እውቀት፣ ጥበብ ከጎደለው ማንነት እግዚአብሔር ይጠብቃችሁ። ስለዚህ ይሄ አስተዋይነት ጥበብ ነው። አስተዋይነት እውቀት ነው። እውቀት ብቻ አደለም። አስተዋይነት ሌላኛው እውቀትን ይጭናል። እውቀት ይጠቀጥቃል። እውቀት አለው ማት የሚያጎብጥ እውቀት እንደ ጎባጣ የሚያደርግ በጣም የተጫነ ነው የሚሆነው። የዘንድሮ እውቀት ስለሌለ ጆንያ ላይ ገለባ ብትሞሉ ምንም ችግር የለም ይቀላል፣ አይከብድም፣ አይደል? እንደሌላ ይሄ ሁለት ጆንያ አንዱ ጆንያ ላይ ገለባ አንዱ ጆን እያለ ይሄ ነው የምትሞሉ፣ የትኛውን ብድግት አረጋላችሁ? ወደ ብዙዎች የሞሉ የሚመስሉ ቀርሞ ያመጡ ጥቅስ ነው መዘባቸው። ለዚህ ነው ጥቅስን ከጥቅስ ጋር ያጋጫል። የትኛው ጥቅስ ከየትኛው ጋር እንደሚሄዱሉ አያቆ ዘብሎ፣ አንዳንድ ቃል የተመሳሰለ ብቻ እየለቃቀሙ ይሰበስቡል፣ ይሰራል። ከየመንደሩ ለቃቅሞ ያመጡና ከዛ ይዘሩብያል። አንተም እሱን ይዘ ትሄዳለ፣ ያም ይዞ ይሄዳል። እግዚአብሔር ከእንዲህ አይነት ዘመንና ከእንዲህ አይነት ድህነት እግዚአብሔር ያውጣችሁ። እውቀት ያልተጫነብን ትውልድነ ነ። አስተዋይነት እውቀትን ይጭናል። አስተዋይነት ጥበብን ይጭ እውቀትን ነው የምትጭነው። ትጠቀጥቃለ። እውቀትን ትሸምታለ። እውቀትን ትገዛታለ። እውቀትን ትሞላለ። ከዛስ በመጣ ነገር ሁሉ ላይ ስትሄድ በእውቀት ነው የምትናገር። ጠብ እንደ አይን ጠብታ ጠብ አርገህ ታርፋለህ። ዋው ይልኋል። አይገባቸው ሊሆን ይችላል። ዘግቶ ሊያውቁል ይችላል። ነገር ግን ጠብ ታደርገዋለህ። ስራውን ይሰራል። ስለዚህ ውላችሁ አስተዋይነት በጥበብ ውስጥ የሚገኝ ምንነት ነው። ወርቃማው ነገር ነው። አስተዋይነት እውቀትን ይጭናል። እውቀትን ያበዛል። እውቀት የሞላ ሰው ደግሞ ብሎ የመሰለውን አወራ። ደስ ያለውን ሁሉ አይናገርም። ለሰው ደስታ ብሎ አይደለም። ይህ ዕውቀት ስሞላ አስተዋይ ሲሆን የእግዚአብሔርን ሐሳብ ለማስከበር በእግዚአብሔር ሐሳብ ውስጥ ለመመላለስ ራሱን ዕለት ዕለት ያሰለጥናል፣ ያለማምዳል። እዚህ እግዚአብሔር ዕውቀትን ያብዛልን፣ በዕውቀት ይሙላን፣ በዕውቀት ይሙላን። አሜን በሉ። ችግር የለም። ቁጭ ለመጽሐፍን አንብብ። አንዱ ቁጭ ለብለህ ጊዜ ሰጥተህ አንብብ። እሱ ይጠቀጥቅሃል፣ ፍቺን ያበራል። መንፈስ ቅዱስ አንተ ጋር ነው ያለው። ያ መንፈስ ቅዱስ ፍቺ የሚያበራው እዛ ቆጭ ብለው ለጽድቅና ለእውነት ወንድምን ለመምታት አለም ጤክስ ማንበብ እንደራውን ጥጥ በጤክስ አለ ለጦርነት የጤክስ ወንጭፍ

በውጭ እናወራለን አለኝ። አይ ሪስፔክት ስራ ላይ ስለነበርኩ ሰውየውን ልናገር ነበር የገባት አገባቢ ሰዓት የለኝም። እሱ ለሱ መላሽ ሰጥቼ ሊወጣ ብዬ ነው። እንደሚመተው ያውቃል። አማ በደንብ አርጎ ያውቃኛ አንዳንዴ በለቃቀማችሁ ወሬ በሰው ላይ እንዳታወሩ እንድጥበብ እንዳለው ሰው ዝምተን መርጣችሁ ጥርስ ነክሳችሁ እንኳን ለፉ። አንዳንዴ ማስደንገጥ ጥሩ ስለሆነ እኔ መንፈሴ ከተናገረ ችግር የለብኝም። ጌታ ጆሮዬን ከፍቶታል፣ እሱን እንድሰማ አርጎኛል። እሰማዋለሁ በደንብ አድርጌ። መንፈስ ቅዱስ ለውስጤና ለአእምሮ ነው የሚናገረው። ከነገረኝ እዛ መንደላ ላልቆይ ይችላል ላልገባ ይችላል አብሬን ላልበላ ይችላል። የቀረበውን ምግብ ጥዬ ሊወጣለ ይችላል። ያቀረብከው ምግብ አልበላም። ምን ሆናል? ምንም አልበላም። አይ አልጠጣም። አሁን አብሬ መሆን የለብኝ ወደ ቤት ልሄድ ነኝ ብድግ ላለ ምን ችግር አለ? የጌታ መንፈስ ደርጋ ከመጣ በቃ አለበ። እሱ ነው የሚያከብረ ነው እውቀት ያስፈልገ። እውቀትን ተጫኑ ወገኖች። አሁን እውቀት አልባ ነን። መንፈስ አልባ ብቻ አይደለም፣ እውቀት አልባ። መንፈስን እንዴት አድርገን እናሳይ? ስለ መንፈሱ ራሱ እውቀት አለን። አሁን ለምሳሌ አገልግሎትን ታላቸው አምስት አገልግሎት አለ። በአምስቱ አገልግሎት ውስጥ ደግሞ የሚገለጠው መዓት ጸጋ ስጦታዎች አሉ። እነኛ ጸጋ ስጦች ደግሞ ለአካል ጥቅም በተለያዩ መንገድ ይሰራል። ዛሬ ጸጋው እንደሚሰራና ሰዎቹ ግን እንደሌሉ አድርገ ካወራኝ አበርድም ያበላሉ እግዚአብሔር ቃላም ብቻ ወጋሃሉ። ምን ችግር አለ? ፍቺን ዝም ብዬ ቀለል አድርጌ አላልፍም። በቃ ክፍሉ ምን ይላል? ጋጣሚ ከሰው ጋር እየተጫወት ከአንድ ጥቅስ ተጠቀሰና ስለዛ ጥቅስ ጠየኳቸው። የጠቀሱበት ሞቲቭ እና ጥቅሱ የሚናገረው ሌላ ነገር ነው። ነገርን ለማድረግ ተብሎ ሌላ ነገር እንዳደርግ ይከላከላል። የእግዚአብሔርን ቃል በአንም እንደፈለገ ሊፈተፊት የሚገባ አይደለም። ጥንቃቄ የሚሻ ነው። የእግዚአብሔርን ቃል ስትናገሩ፣ ስታነቡ፣ ለራሳችሁ እንኳን ለራሳችሁ ራሳችሁ ስትናገሩ፣ ስትሰብቁ፣ ጥንቃቄ በተሞላና ጥበብ በተሞላ እውቀትን በጨመረ ልክ መጓዝ አለብን። ሌላኛው አስተዋይ ምን ይሆናል? ክፉን ቀድሞ ያያል። ማን አስተዋይ ከሆናችሁ ክፉን ቀድማችሁ ታገኛላችሁ፣ ታያላችሁ። ገና ሳይናገር ሰውየው አፉን ስጀምር ቃሉን ስጀምር ገና ይገባችኋል፣ ከውስጥ እሬት አብሮ እንደሚወጣ አበሳው ግማግሙ አብሮ እንደሚወጣ ይገባችኋል። ከዛ በኋላ ትተኮሳለች አፉን ዱብ ይብዛልን እንጂ የተባለው መዝሙር ብቻ አይደለም። ይብዛላችሁ፣ ይህን እውቀት ይህን ማስተዋል እግዚአብሔር ያብዛልን። አስተዋይ እግዚአብሔር ያድርገን። አስተዋይነት በጣም ይጎለናል። የትውልድ አብሶ የኔ ትውልድ ትውልድ በስማሞል በስማሞል ስንት ቤተ ክርስቲያን ይመራል የተባለ ስንት ህዝብ ፊት ቆሞ ትልቅ ስራ ይሰራል የተባለ ሰው ቀሎ እናገኛለን። አስተዋይነት ጠፍቶ ስንቦራ ጨቅ ግራ ስጋባ ከዚህ እዚ ስራወጥ ከዚ እዛ ስላልተም እናለን። እግዚአብሔር ከዚ አይነት ህይወት ይጠብቀን። ትውልድን ሌላ ወሬ ቢያወራ እና ቅድም አልኳችሁትን ነገር አሁን ቅድም አርስቱን ላይ ጭንቅላት ላይ ጽፌ የገባሁት ምን እንደሆነ አላነበባችሁ ሳትገቡ ሰዓት ገቡ ውጣችሁ ማትችላላችሁ ይታያል። ለራሱ ሳይበቃ ለሰው ጠበቃ፣ የሰይጣን አለቃ። ብዙዎች ለራሳቸው ያልበቁ ለሌላ ጠበቃ ሊቆሙ የሚተጉ የሆነ ቃል ልል ነበር። ስለዚህ ወዳጆቼ አስተዋይ የሚሆን ምን ይበል ነው አልናቸው፣ ዝም ይበል ዝም ይበል። አስተዋይነት ምንድነው? የመጀመሪያው በጥበብ ውስጥ የሚገኝ ነው። አስተዋይነት እውቀትን የሚጭን ነው። አስተዋይነት ክፉን ቀድሞ የሚያወቅነው። አስተዋይነት አራተኛ ላይ እውቀትን ይሰውራል። አስተዋይነት እውቀትን ይሰውራል፣ እውቀትን ይሸሽጋል፣ እውቀትን ይደብቃል፣ እውቀትን ይይዛል። ውስጡ ላይ ይጠቀጥቋል። ደብቆ ለብዙ አበትን አይ ጠባርጎ ያልፋል። መድኃኒቱን ለቆ ያልፋል እንጂ አይፈራገጠም። አሁን ብዙዎች የሚፈራገጡት እኮ ምን ስለሌላቸው ነው? እውቀት ሌላቸው። እውቀት ብሎ ነገርን የሰውረው ነው ሚት እውቀት ይሰውራል። አስተዋይነት እውቀትን ይሰውራል፣ ጥብቅ ያደርጋል። እውቀትን በረጋት ያልጣል እንጂ ዝም ብላ በየቦታ አይታኮስ አይተቃኮስ። እግዚአብሔር ዝም ያስብለን በዚህ ዘመን። አሜን። ባልስት ዝም ያስብለን። እሺ፣ አስተዋይነት የመጨረሻ አሁን የምንናገረው ማለት ነው። ፍሬያ መዛፍ ዝቅ ንብል ዝቅ ንትል ያረጋል። ፍሬያ ማረጋ ዝም ያስብላል። ሰዎች ናቸው የሚናገሩ ስላንተ፣ ሰዎች ናቸው የሚያወሩ ስለዚህ አምስተኛው ዝም ይላል። አስተዋይነት ዝም የሚል አሁን ይቆነ እውቀትን ይሰውራል። ክፉን ቀድሞ ያውቃል። እነዚህ እግዚአብሔር በማስተዋል መንፈስ ይሙላል። ጌታ ይባርካችሁ። እንጸለያለን። አምላክ ሆይ፣ አንተ በቃል ታማኝ ነህ፣ በቃል እውነተኛ ነህ። በዚህም ዘመን ላይ እግዚአብሔር ለማይሆን ነገር እንዳንዳረግ ማስተዋልን አብዛለን፣ እንደ አስተዋይው ሰው መሄድ መውጣት መግባት የምንችልበትን ጸጋን አብዛለን፣ እባክን እህቶችን ወንድሞችን በዚህ ሰዓት ላይ ጆሮአቸውን ሰጥቶ ከኔ ጋር ላሉት ሁሉ ባሉበት በሚቀራቸው ዘመን ላይ በማስተዋል የማስተዋልን ፍሬ አፍርተው አንተ እንደሳ አሰኝተው ዘመናቸውን እስክጨርሱ በክብር በኃይል በመጎስ መመላለስ እንድችሉ ዘንድ ጉልበት አቅም ሆናቸው። ስለሁሉ ስለ ሁሉ ከፍ እናደርጋለን። ባረንም ስራ ደኛ አመሰግናለሁ። መንገዳችን ዘመናችን ሁሉ በእጅ ይሁን እንወዳለን። ከፍ በር በኢየሱስ ጌታ ስም ጸለይን፣ አሜን። ጌታ ኢየሱስ ይባርካችሁ። ይሄን አይደል ካልኳችሁ በቃል የምትሉ ነገር ካለ ትላላችሁ ማለት ነው።